አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንደት ናችሁ? ላችሁንም በእንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዙ እትይ በልኝ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ እንዲቀላቀሉ በአክብሮት እጠይቃለሁ። ደወል ምልክቱን በመጫን አዳዲስ ነገሮች፣ አዳዲስ ቪዲዮዎች የምለቃቸው ቅድሚያ እርስዎ ጋር እንዲደርስ ያደርጉታል እና ላይክ ያድርጉ ቪዲዮ ነባሮች እና የቆያችሁ ደግሞ ይሄ ቪዲዮ በላይክ በሼር በማድረግ ታበረታቱ። በአክብሮት ተጠይቃለሁ። ሀሳብ አስተያየት ካሎት በኮመንት እንዲያስቀምጡልኝ በአክብሮት ተጠይቃለሁ ማለት ነው። ድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ሌላችሁ አዲስ ነገር አዲስ ቪዲዮ የመጣሁት የህይወት መንገድ ነው ማለት ነው። የህይወት መንገድ ክፍል ሀምሳ አምስት ደርሷል ማለት ነው። በጣም የተወደደ እና ብዙ ዘንድ ተቀባይ ያለው ድራማ ነው ማለት ነው። የህይወት መንገድ ያው በህይወታችን ብዙ ነገር መለስ ቀለስ ስንል በየራሳችን ላይ የተገኙ አዳዲስ ነገሮች ይኖራሉ ማለት ነው። ስለዚህ እሱን ማቀርብላችሁ ይሆናል ማለት ነው። ዛሬ እንግዲህ እዚህ የመጣሁት ቪዲዮ ይሄን ይመስላል። ስለዚህ ወደ ቪዲዮ የሚሄድ ይመስላል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። በድጋሜ በድጋሚ ማለት ነው እንግዲህ ክፍል ሃምሳ አራት እንደምናስታውሰው ሳራ ውሃ እየደፋችባት ነበረ ማለት ነው። ስለዚህ ቀጥሎ ማለት ነው ህዊን ውጪ ተዝቤት ቢሏትም ልትወጣ ፈጽሞ አልፈለገችም ማለት ነው። ምን አይነት ደደብነሽ ምን አይነት ሰውነሽ ምንድን ነው ለመውጣት ያልፈለግሽው? ስትላት እሷም ሳራን እየበደልኳት እየመስለኛል ስለ ሳራ ይቅርታ ሳታደርግልኝ ከዝተ ቤት አልወጣም፣ ትላለች ማለት ነው። ምክንያቱም ባሏን ነው ኮ ያማገጥኩት ስለዚህ ጥፋተኛው ኮ አንቺ ሳኩኝ፣ ራሱ ሳሚ ነው ብትላለ ፈጽሞ እኔም ጥፋተኛ ነኝ፣ ስለዚህ ቅርታ ብታደርግ ይገባን ብላለች ማለት ነው። በዛ ላይ ደግሞ ዳዊት በቃ ስለ ሳራ መታገት ወይም ደብረ ዘይት እንዳትሄድ እንዳደረገ ማንም ሰው እንዲያቅበት ያላደረገው ነገር እና ቁጭ አንዳንድ ነገር ኮስተር ያለት ጥያቄ የሚጠይቃቸው ሳሚን እና እህቱን ሂሮትን ማለት ነው። ግራ እያጋባቸውንም፣ ምክንያቱም እስከ ዛሬ ማን ነው ይሄን ያዘረገው፣ ማን ነው የወጣው፣ ማን ነው የወረደው ብሎ ስለሚያስጨንቃቸው፣ ያሁኑ ግዳየት ፈጽሞ የተለያየ ነው ማለት ነው። ስለዚህ ደብሯት ና ትንሽ ያው ሳራ ምንስለጭባት እያለ ለምን ተቤት ወጣ ብለን ምሳን በላም በማለት ሐሳብ ያመጣለታል ማለት ነው ላይ ህዊይም በሀሳቡ ተስማምታ ልብስ ቀይራ ሲወጡ በር ላይ ሳራ ታገኛታለች ማለት ነው። ሳረችውም ያው እንድተለመደው ቁጣዋን በቁጣ ትነሳና ማለት ነው ጫማይን ቶሎ ብለሽ እንድታዘጂ የፈልጋለሁ ትላታለች። ዳይትም ተንግዶዳ ውዬን ፍቅረኛ እስከሆነ ድረስ ሰራተኛ አይደለችም። ስለዚህ ጫማሽን ራስሽ ልታዘጁ ትች ያለሽ ይላታ ማለት ነው። እሷ በመበሳጨትና አኔኮ ታላቅ የጨራሽ እናንተ ናቸው ሰራተኛ መካከል እንደዚህ እየተናገራች ወይ እንድትንቀኛ ያደረጋቸው ይላል። እሱም ወደዛ ብሎ ገፍትሯት ጥሏት ይሄዳል ማለት ነው። እጇን እየጎተተ ማለት ነው። ስለዚህ ያው ወደ ቤት ይገባና ሮታን እና አንተና ለምንድን ነው ከእንግዲህ ከኋላ ኋላ የምትለክ የምትሄጁ እኔ እኮ ታላቅሽ ነይ ለምንድነው ማታከብረ ስላታለች ማለት ነው። ሩታም እኔ እኮ እንደዚህ የማደርገው አንቺ ነሽ፣ አንቺ ክፋት ነው ይሄ ሁሉ አንዱ ነገርሽን ይሄሻለሁ አንዱ ነው የቀረኝ በቅርቡ አሳይሻለሁ ትላታለች። እንዴት እንዴት እንደዚህ ትናገሪያለች ታላቅሽ ነው ብትላት አንቺ ውስጥሽ ያለው ክፋትና ጨለማ ታላቅና ታናሽ እንድትከባበሪ አያደርግም ትላታለች። እሷም በንዴትና በብስጭት ያው እንትን ትላለች ማለት ነው። ጥላት ትሄዳለች። ሳራም ወደ ክፍሏ ትገባለች ያችን ትወጣለች ማለት ነው። በድጋሜ ደግሞ ሳሚ ሂሩታን ይጠራና ሩት እንዴት ነው ሳሜ እንትና ሁሉንም ነገር እያቃ ነው ይላታል ማለት ነው። ምክንያቱም እሷ ለየዳይትን ወንድምነት ማጣት አትፈልግም። ስለዚህ እውነቱን ነገር እኛ እዚህ ቤት የገባነው ለመልካም ነገር ነው ከውሸታችን በቀር ያው መናገር አለብን ብላ ከሚኪ ጋር ይመካከራሉ። እሺ እኔ ስናገራለሁ ወይ አዎ የተናገርና የአስክሬን ውጤቱ ይስጥህ። ከዛም በቃ የሚሆነው እናያለን ትትለው፣ እሱም በቃ እንግዲህ የሆነውን አይተን እናወራለን ይላታን እሱ እሺ ብለው ቁጭ ብለው እያለ ሳሚ ይመጣና ድንገት ነይማ አውጭ ማውራት አለብን ይላታን። ውጭ ወጥቶ ሲያወሩ እንዲመስልን ሁሉንም ነገር ያቃን ሳራንም ደብረዘይት እንዳትሄድ ያደረገው እሱ ነው ልጅቷ እንዲያመጡልኝ ደረ ዘት ደብረ ዘይት ልኬ ነበረ። ግን ጥበቃ አድርጎላት እየተጠበቁ ነው እናቷና ሕፃኗ ልጅ። ስለዚህ ሁሉንም ነገር ያቃነት ስትለው ታዲያ የእኔ እና የአንቺም ምንድን ነው አበቃለት? ወይስ የእኔ እና የአንተስ ጉዳይ እንድን አበቃለት? እሱን አላቅም። በቅርቡ ግን በዚህ ከቀጠለ ሁሉንም ነገር ይደርስበታል ይላታል ማለት ነው። ለማንኛውም በቃ ተረጋጋ ብላው እሱን ሳሚን ትሸኝና ለሚኬ ሆኖን ነገር ሁሉ ትነግረዋለች። ስለዚህ ያ ባለፈው ሳምንት ደግሞ እንትን እንደመጣ ፈው ሳምንት ደግሞ ያው አንዴ ባለፈው ሳምንት ደግሞ ያው እሷ ልትሄድ ስለታገተችም ሳራ የሳራን ጉድ ካወቀው እንግዲህ ሳርቹ ፈላ ብላ ሩታ ለሚኪ ተነግረዋለች ማለት ነው። እሷም እሺ ይልና ሳሚን ማለት ነው። ሂዊን ግን ከዚህ ተቤት ለምን አትወጣም ትላታለች። እሷም ልትወጣ አልፈለገችም። እሷ ምን አይነት ደነዝናት፣ ደደብናት ትላለች ማለት ነው። ሂዊ ማለት ነው። ያው ሂዊ ደግሞ መልካምነቷ ነው የሳሚን የእንትና ልብስ ልታጠብ ያሉብሶቹ ልታለቀልቅ ስትል ሚኪ ይመጣል ማለት ነው። ምክንያቱም ሚኪ ባለፈው ተመሳሳይ ፎቶ እሷ ጋር እንዳለ እንዳታቅ ቆርጦ አስቀርቶ ነበርና እሷ ተመልሳ ስትመጣ ክፍሏ ያን ፎቶ አላገኘችውም ነበረ። እና ያ ፎቶ እዛ ነበረ ኪሱ ላይ ማለት ነው። ስለዚህ አምጪ ብሎ ተቆጥቶ ልብሱን ይወስድባታል ማለት ነው። ልብሴን ማንም ሰው እንዲያጥብልኝ አልፈልግም፣ እኔ ራሴ ነኝ የማጥቡ ይላታል ማለት ነው። እሷም እሺ ትንና ግን ተመልሳ ስትመጣ ከኪሱ ሳወጡ ዛሬ ኮ ተዋርጄ ነበር ዛሬ ኮ አቁቶሊ ነበር ሲል ትሰማዋለች ማለት ነው። እሷም በብስጭትና በንዴት ምንድነው ትለዋለች ማለት ነው። እሱም ምንም እንዳላለ ይነግራታል ማለት ነው። እንግዲህ እንደሚፈጠር አላህ አለም ማለት ነው። በተቃራኒ ደግሞ ዴቭ ያው ስለ ሁሉም ነገር እየሄደና እየሰራ ስለሆነ ሳሚን አትጨናነቅ፣ ሁሉም ነገር በሂደት ይሆናል። ስለዚህ አድ በዝም በልና ተቀመጥ ይለዋል ማለት ነው። እሱም እሺ ይለዋል ግን ባለፈው አመት የሞተው ሰውዬው መርከቡ የሚባለው እስኪ ለእህት አንተ ቅርብና ምንድን ነበር? ባለፈው ሳምንት፣ ባለፈ ጊዜ፣ ያኔ የሞተ ጊዜ የምታሳየው ምልክት ስትጨነቅ ነበር፣ እንቅልፋተኛ ቁጭ ብላ ታዘር ነበር ምናምን ብሎ ያለውን ነገር ይነግረዋል። እህት ለማንም አትናገርም፣ ያው ሚስጥረኛ ናት ስለዚህ የነበር ብሎ ያለውን ነገር ይነግረው አንዳይት እሺ ብሎ ያው እንግዲህ፣ ሁሉንም ነገር ብንነግራት ብላ ሩታም ለእንትና ለሳራ ስትል ሳራ ሩታ፣ ግን ሳራ የምትሰሰሰው አይደለችም። ክፋቷ የቀጠለ ነው እንጂ የሚሆነው እህቷ መሆኗን ብታውቅ የሆነ ነገር የሚፈጠር ነገር የለም ብላ ትነግራቸዋለች ማለት ነው። እነሷም እሺ ትና እንግዲህ ያው የወደፊትን የምናየው ይሆናል። ለማንኛውም ዛሬ ደስ የሚለውና ትልቁ ነገር ዳየት የህዊን ልጅ ከደብረ ዘይት አምጥቶ በእጇ ሳቅፏታል። በጣም ደስ ብሏት፣ ሳራ በንዴት አብዳለች፣ ሰክራለች ማለት ነው። እሷን በጣም ደስ ደስ ብሏት እቅፍ እያደረገች ያው እንግዲህ እኔ ልወጣ ነው። ያው አምሽቶ ነንበር ዳየት ማለት ነው። ደውሎ የሆኑ ሰዎች እየተከታተሉኝ ነው፣ ስለዚህ ተቀበሉ ብሎ ሁሉም ዱላና እንትናቸውን ይዞ ሄዶ ተቀብለውታል ማለት ነው። በተቀበሉት ጊዜ እንግዲህ ለህፃኗን ልጅ ነበር ይዞ የመጣ በጣም ደስ ብሏት፣ ሄዊ ልጇን እያቀፈች ነው። ሄዊ እንኳን ደስ አለች ከልጅሽ እንኳንም ተገናኘች ብያለሁ። ለማንኛውም ለዛሬ ነበረው ቪዲዮ። ቀጣይ ምን ይሆናል የሚለውን እናያለን ማለት ነው። ሰላሙ አለይኩም